ሰላም ጤና ይስጥልኝ፣ እንደምንቆያችሁ ውድ አድማጮቻችን፣ ይህ ፋስት ስፖርቲቭ ነው። በ11ኛ ሳምንት የእንግሊዝ ፕሪምየር ሊግ በሜዳው ስታምፎርድ ብሪጅ ወልቨር ሃምፕተን ያስተናገደው ቼልሲ 3 ለ0 በሆነ ሰፊ ውጤት በማሸነፍ ጣፋጭ 3 ነጥብ ማግኘት ችሏል። ቼልሲ ይህን ወሳኝ ጨዋታ ማሸነፉን ተከትሎ ከነበረበት ሰባተኛ ደረጃ ወደ ሁለተኛ ደረጃ መምጣት ችሏል። ጨዋታው ምን ይመስል ነበር የሚለውን ጉዳይ በዝርዝር እንመለከታለን። በመጨረሻም ከናንተ የተሰጡ ሀሳቦችን የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁ እንድትቆዩ ምሽት አምስት ሰዓት በሜዳው ስታንፎርድ ብሪጅ ከወልቨር ሃምፕተን ጋር የተፋለመው ቼልሲ እንግዲህ አስደናቂ የጨዋታ ብቃት በማሳየት ሶስት ለዜሮ በሆነ ውጤት ማሸነፍ ችሏል። ቼልሲ እንግዲህ ይህንን ጣፋጭ ሶስት ነጥብ ማግኘቱን ተከትሎ ከነበረበት ሰባተኛ ደረጃ ወደ ሁለተኛ ደረጃ መምጣት ችሏል። ቀጣይ ማንቸስተር ሲቲ ከሊቨርፑል የሚያደርጉት ጨዋታ ተከትሎ የደረጃ ለውጥ ሊከሰት ይችላል። እስካሁን ባለው ሁኔታ ግን ቼልሲ በሁለተኛ ደረጃ ላይ ተቀምጧል። እንግዲህ ቼልሲ ውጤታማ ሳምንት ነው እያሳለፈው ብሎ መናገር ይቻላል። ምክንያቱም መሪዎቹ ከቼልሲ ጋር ይፎካከሩ የነበሩ ክለቦች ነጥብ መጣል ችሏል። አርሰናል ከሰንደርላንድ ጋር ሁለት አቻ በሆነ ውጤት ጨዋታቸውን አጠናቋል። እንደዚሁም ሶስተኛ ደረጃ ላይ ተቀምጦ የነበረው ቶትንሃም ከማንቸስተር ዩናይትድ ጋር ሁለት ለሁለት አቻ መለያቱን ተከትሎ እንግዲህ የቼልሲ ወደፊት እንዲመጣ አስችሎታል። ቼልሲ እንግዲህ የተፎካካሪ ክለቦችን ውጤት ሰምቶ ነበር የገባው። ለዚህም ይመስላል እንግዲህ በምሽቱ ጨዋታ ጎል ለማግባት የነበራቸው ፍላጎት፣ ጨዋታውን ለማፍጠን የነበራቸው ጉጉት ከፍተኛ ነበርና እጅግ እጅግ አስደናቂ የጨዋታ እንቅስቃሴ በማሳየት ነው እንግዲህ ጣፋጭ ሶስት ነጥብ ይዘው ነጥባቸውንም በከፍተኛ ደረጃ ማሻሻል የቻሉት። ቼልሲ ያስቆጠሯቸው ሶስቱም ጎሎች የተመዘገቡት ከእረፍት በኋላ ነው። ማሉ ጉስቶ 51ኛው ደቂቃ ላይ፣ ጆ ፔድሮ 65ኛው ደቂቃ ላይ፣ እንደዚሁም ፔድሮ ኔቶ 73ኛው ደቂቃ ላይ ባስቆጠሯቸው ጎሎች እንግዲህ ቼልሲ ሶስት ወሳኝ ነጥብ ማስመዝገብ ችሏል። ቼልሲ በምሽቱ ጨዋታ የተጠቀማቸው ቋሚ 11 ተጫዋቾችን ስንመለከት በረኛ ሮበርት ሳንቼዝ ነበረ። የተከላካይ ክፍል እንዲመሩ የገቡ ተጫዋቾች ማሉ ጉስቶ፣ ዌስሊ ፎፋና፣ ቻሎ ባህ ና ማርኩ ኩኩሪያ ነበሩ። መሀሉን ኢንዞ ፈርናንዴዝ እና ሞይሰስ ካይሴዶ ሲቆጣጠሩት ነበር። እንደዚሁም ፔድሮ ኔቶ፣ ጂዮ ፔድሮ፣ አሌሃንድሮ ጋርናቾ እንደዚሁም ሊያም ዴላ ፑኖ ነበረ ቼልሲ በቋሚ 11 ወደ ሜዳ የገቡት። የቼልሲ ተጫዋቾች በምሽቱ ጨዋታ ከሌላው ጊዜ የተለየ ሆነው ነበረ የቀረቡት። በጣም ሻርፕ ነበሩ ብሎ መናገር ይቻላል። ቶሎ ቶሎ ኳሶች ወደ አጥቂ ክፍል ሲወረወሩ ነበረ፣ ኳሶች ወደ ኋላ ሲመለሱ አልነበረም። ከመጀመሪያው ደቂቃ ጀምሮ እስከ አርባ አምስተኛው ደቂቃ ማጠናቀቂያ ድረስ በፍጥነት ኳሱን ወደ ጎል ሲያቀርቡት ነበር ና ምንም እንኳ በመጀመሪያው 45 ምንም ጎል ባይቆጠርም ቼልሲ ያደርገው የነበረው እንቅስቃሴ አስደናቂ ነበር ብሎ መናገር ይቻላል። በተለይ አሌሃንድሮ ጋርናቾ በትላንቱ የምሽቱ ጨዋታ እጅግ እጅግ ድንቅ ብቃቱን ሲያሳይ ነበረ። ከሌላው ጊዜ በተለየ ሁኔታ በጣም በጣም ንቁ ሆኖ በአስደናቂ ሁኔታ ሲጫወት ተመልክተነዋል እና ና አሌሃንድሮ ጋርናቾ በምሽቱ ጨዋታ ያሳየው ብቃት ይበል የሚያሰኝ ነው። አሌሃንድሮ ጋር ናቾ ኳሶቹን በመሞከር ነዚሁም ለተጫዋቾች አመቻችቶ በማቀበል ትልቅ ትልቅ ስኬትን አስመዝግቧል። በምሽቱ ጨዋታ ላይ ዘጠና ደቂቃ ሙሉ መጫወት ችሏል። ሁለት አሲስት አድርጓል። በምሽቱ ጨዋታ ለዚሁም ሁለት ትልቅ እድሎችን ፈጥሯል። ሶስት ቁልፍ ኳሶችን ዘጠና ለዚሁም 92% ትክክለኛ ኳስ ፓስ ማድረግ ችሏል። አንድ ኢላማውን የጠበቀ ሙከራ አድርጓልና 56 የኳስ ንክኪ ማድረግ ችሏል በምሽቱ ጨዋታ አሌሃንድሮ ጋርናቾ ብቃት እጅግ አስደናቂ ነበረ። የአሌሃንድሮ ጋርናቾን ብቃት በተለየ ሁኔታ አነሳን እንጂ ሁሉም የቼልሲ ተጫዋቾች በጣም ፊት ነበሩ ብሎ መናገር ይቻላል። ዌስሊ ፎፋና እንደዚሁም ቻሎባ የቼልሲን የተከላካይ ክፍል በሚገባ ሲመሩ ነበረ። ማርኮ ኩሪያ እንደተለመደው ሙሉ ሜዳውን አካሎ የተከላካይ የወልቭስን አጥቂዎችን ማርክ በማድረግ ኳሶችን በማቀበል ስኬታማ ምሽትን ነው ያሳለፈው። ሌላው ኢንዞ ፈርናንዴዝ ነው። ኢንዞ ፈርናንዴዝ በጣም በጣም ድንቅ ነበረ። ያለቀላቸው ሙከራዎቹን ሲያደርግ ተመልክተናል። ኳሶችን አሲስት ሲያደርግ አይተናል። መሃል ሜዳ የሚያል ሜዳ ክፍሉን በሚገባ ሲመራ ተመልክተናል፣ እና ኢንዞ ፈርናንዴዝን አለማድነቅ በእውነት አይቻልም፣ በምሹት ጨዋታ ላይ እንደዚሁም። ካይሴዶ እንደተለመደው ነው ሙሉ ሜዳ አካሎ ሲጫወት ነበር፣ ብሎክ ሲያደርግ ነበር፣ አሲስት ሲያደርግ ነበረ። ሙሉ ሜዳ አካሎ እሱም እንደዚሁ አስደናቂ ብቃቱን ሲያሳየን ተመልክተናል። ከረፍት በፊት እንግዲህ ቼልሲ በርካታ ሙከራዎችን ማድረግ ችሏል፣ ነገር ግን ጎል ማስቆጠር አልቻለም። ነገር ግን የቼልሲን የጨዋታ ሁኔታ ታይቶ ቼልሲ ከረፍት በኋላ የተለየ ነገርን ሊፈጥር እንደሚችል ብዙዎች ሲገምቱ ነበረ ስለዚህ ከረፍት በኋላ እንደተገመተው እንግዲህ ቼልሲ አከታትሎ ባስቆጠሯቸው ጎሎች ሶስት ጎሎችን ማስቆጠር ችሏል እንግዲህ ከረፍት በኋላ 51ኛው ደቂቃ ላይ ማሎ ጉስቶ ነበረ ለቼልሲ የመጀመሪያውን ጎል ማስቆጠር የቻለው እንግዲህ አሌሃንድሮ ጋርናቾ አመቻችቶ ያቀበለው እንኳ የክሮስ ያደረገለትን ኳስ በድንቅ ሁኔታ በቴስታ በማስቆጠር ቼልሲን መሪ ማድረግ ችሏል ባህሉ ጉስቶ ለቼልሲ ባደረጋቸው 58 ጨዋታዎች በኋላ ነው የመጀመሪያውን አንድ ጎል ማስቆጠር የቻለው። ቼልሲ እንግዲህ ከረፍት በኋላ የማጥቃት ኃይሉን በማጠናቀር በማጠናከር እንግዲህ የማጥቃት ባህሪ ያላቸውን ተጫዋቾች ቀይሮ አስገብቷል። ወጣቱ ተስፈኛው ተጫዋች ስቲቫኦ ዊሊያን ተቀይሮ ከገባ በኋላ እንደዚሁ የቼልሲ የማጥቃት ሁኔታ በእጅጉ ነው የተለወጠው። በፊት ከነበረው አንድ ደረጃ ከፍ አድርጎታል እና ይህ ልጅ ከጊዜ ወደ ጊዜ እየበሰለና ኳሲዝ በጣም ተከላካዮችን በማስጨነቅ ወደፊት በመጠጋት ከኳስ ጋር ያለው እንቅስቃሴ እጅግ አስደናቂ ነው። ተቀይሮ ቱም እንግዲህ ድንቅ እንቅስቃሴ ሲያሳይ ተመልክተነዋል። ጆ ፔድሮ እንግዲህ 65 ኛው ደቂቃ ላይ ለአስቆጠራት ጎል እንግዲህ አመቻችቶ በማቀበል አሲስት ማድረግ ችሎ ቼልሲ 2 ለ0 ማሸነፍ ችሏል ማለት ነው። እንግዲህ የቼልሲ የማጥቃት ኃይሉን በማጠናከር 73ተኛው ደቂቃ ላይ እንደተለመደው እንግዲህ በምሽቱ ጨዋታ እንግዲህ አስደናቂ ብቃት ሲያሳይ የነበረው አሌሃንድሮ ጋርናቾ አሲስት አድርጎለት ፔድሮ ኔቶ 73ኛው ደቂቃ ላይ ድንቅ ጎል አስቆጥሮ እንግዲህ ቼልሲ 3 ለ0 ማሸነፍ ችሏል። ሶስቱን ጎሎ ከገባ በኋላ ተከታታይ ሙከራዎችን ቼልሲ ማድረግ ችሏል። ከዛ በኋላ ብዙ ጎሎችን ማስቆጠር ይችል ነበር፣ ነገር ግን ተጨማሪ ጎሎች ሳይቆጠሩ ማለት ነው። ቼልሲ ሶስት ለዜሮ አሸንፎ ነጥቡን ወደ ሀያ ከፍ በማድረግ እንግዲህ በደረጃ ሰንጠረዡ ከፍተኛ ለውጥ ያስከተለ ውጤት ማስመዝገብ ችሏል። እንግዲህ ከነበረበት ሰባተኛ ደረጃ ተንደርድሮ ወደ ሁለተኛ ደረጃ መምጣት ችሏል። በእርግጥ በቀጣይ ማንቸስተር ሲቲና ሊቨርፑል የሚያደርጉት ጨዋታ ተከትሎ እንግዲህ አንዳቸው የሚያሸንፉ ከሆነ ምናልባትም የደረጃ ሰንጠረዡ ሊቀያየር ይችላል። ለጊዜው ግን ቼልሲ በሁለተኛ ደረጃ ላይ መቀመጥ ችሏል። የጨዋታውን ሁኔታ ስንመለከት ቼልሲ አስራ ስምንት ሙከራ ማድረግ ችሏል። ይሄ ትልቅ ሙከራ ነው። በአንጻሩ ወልቭስ ሶስት ሙከራዎች ብቻ ነው ማድረግ የታሉት። ሾት ኦን ታርጌት ወደ ጎል በመሞከር ቼልሲ ሰባት ሙከራዎች ማድረግ ችሏል። ወልቭሶች አንድም ሙከራ ማድረግ አልቻሉም። ቼልሲ በምሽቱ ጨዋታ እንግዲህ ምን ያህል እነ ቻሎባ እነ ኩኩሪያ የተከላካይ ክፍሉን ምን ያህል በሚገባ ሲመሩት እንደነበር የሚያሳይ ስታቲክስ ነው። ፖሰሽን ስንመለከት የኳስ ፖሲዥን ቼልሲ 64 ፐርሰንት መያዝ ችሏል። በአንጻሩ ወልቭሶች 36 ፐርሰንት ብቻ ነው የኳስ ቁጥጥር የነበራቸው። ፓስ በማድረግ ቼልሲ 516 ኳሶችን ማንሸራሸር ችሏል። በአንጻሩ ወልቭሶች 277 ኳስ ብቻ ነው ማንሸራሸር የቻሉት። ፋውል ቼልሲ 12 ወልቭስ 14 መስራት ችሏል። ቢጫ ካርድ ቼልሲ አንድ ብቻ ነው ማግኘት የቻለው እንደዚሁም ወልቭሶች ሁለት ቢጫ ካርድ ማግኘት ችሏል። ኮርና እንደዚሁ 10 ኮርና ቼልሲ ማግኘት ችሏል። ወልቭስ አንድ ኮርና ብቻ ነው ማግኘት የቻሉት እና ምን ያህል ቼልሲ በሁሉም በሁሉም የጨዋታው ሁኔታ ቼልሲ ፍጹም የበላይነት እንደነበረው የሚያሳይ ጨዋታ ነው። እንግዲህ የቼልሲ የዲስፕሊን ሁኔታ ከጊዜ ወደ ጊዜ እየተሻሻለ ነው ብሎ መናገር ይቻላል። በምሽቱ ጨዋታ አንድ ተጫዋች ብቻ ነው ቢጫ ካርድ ያየው ሌሎች ተጫዋቾች ግን በዲሲፕሊን ጨዋታውን መጨረስ ችሏል። እንግዲህ ቼልሲ ባለፉት አራትና አምስት ስድስት ጨዋታዎች ላይ ተከታታይ ቀዮችን እየተመለከተ የዲሲፕሊን ሁኔታ ሲነሳበት ነበር እና አሁን ግን ይህንን በማሻሻል አሰልጣኝ ዞ ማሬስካ ተጫዋቾች እንዲረጋጉ በጽኑ ማሳሰባቸውን ተከትሎ እንግዲህ የቀዩ ሁኔታ እየተስተካከለ ነው። የቢጫ ካርድ መጠንም በእጅጉ ቀንሷል ብሎ መናገር ይቻላል። እንግዲህ ቼልሲ አርሰናል ነጥብ መጣሉን ተከትሎ ያላቸው የነጥብ ልዩነት ከስምንት ወደ ስድስት ብቻ ዝቅ ብሏል ተብሏል። ስለዚህ ቼልሲ አሁንም ለዋንጫ የመጫወት ለዋንጫ የማሸነፍ እድሉ ዝግ ነው ብሎ መናገር አይቻልም። ቼልሲ ጠንክሮ የሚጮት ከሆነ ከዚህ በላይ ውጤት ማስመዝገብ ይችላል ብዬ አስባለሁ። ምክንያቱም አሁን ላይ ከዋናው አርሰናል እንግዲህ ያለው የነጥብ ልዩነት ስድስት ብቻ ነው። በቀጣይ ኖቬምበር 30 ከአርሰናል ቼልሲ ይፋለማል። የሚያሸንፍ ከሆነ ቼልሲ ውጤቱን በእጅጉ ማጥበብ ይችላልና፣ ለቼልሲ አሁንም ቢሆን ለዋንጫው ትልቅ ተስፋ ትልቅ እድል አለው ብዬ አስባለሁ። ይሄ ሳምንት ለቼልሲ መልካም ሳምንት ነው ብሎ መናገር ይቻላል። ምክንያቱም ከአንድ እስከ ስድስት ደረጃ ይመሩ የነበሩ ክለቦች ነጥብ መጣል ችሏል። ማንቸስተር ዩናይትድ ነጥብ ጥሏል፣ ቶትናሃም ነጥብ ጥሏል፣ አርሰናል እንደዚሁ ነጥብ መጣል ችሏል። ኢቭን ሰንደርላንድ ራሱ እንግዲህ ከአርሰናል ነጥብ መጋራቱን ተከትሎ ነጥቡ ዝቅ በማለቱ ቼልሲ በደንብ ወደፊት እንዲመጣ አስችሎታል። ና ለቼልሲ መልካም ሳምንት ነው ብሎ መናገር ይቻላል። አሰልጣኝ ዞ ማሪስካ በተለይ የወጥነት ችግር በወጥነት ውጤት የማስመዝገብ እንትናቸውን የሚቀርፉ ከሆነ በአውሮፓ ሻምፒየንስ ሊግም በእንግሊዝ ፕሪሚየር ሊግም ታሪክ የሚሰራ አሰልጣኝ ነው ብዬ አስባለሁ። ኮንሲስተንሲ ብቻ ነው የሚያስፈልገው። እንግዲህ በቀጣይ በሚኖሩ ጨዋታዎች ከቀጣይ ከኢንተርናሽናል ብሬክ መልስ ቼልሲ ከበርን ጋር ይፋለማል። ይህም በመጠኑ ሲታይ ዝቅተኛ ቼልሲ የማሸነፍ እድሉ ከፍተኛ የሆነ ጨዋታ ነው። ለዚሁም በአውሮፓ ሻምፒየንስ ሊግ ከባርሴሎና ጋር ቼልሲ ይፋለ ይቀርባለማል እንግዲህ ይህንን ጨዋታ እንግዲህ ቼልሲ ነጥብ የሚያገኝ ከሆነ በጥሩ በጥሩ ስኬት በጥሩ ሁኔታ እየተጓዘ ነው ብሎ መናገር ይቻላል። እንደዚሁም ጉዳት ላይ የነበሩ ተጫዋቾች ይመለሳሉ። ኮል ፓልመር የቼልሲ ወሳኝ ተጫዋች የሆነው ኮል ፓልመር እንደዚሁ ከኢንተርናሽናል ብሬክ መልስ ለቼልሲ ግልጋሎት የሚሰጥ በመሆኑ ቼልሲ ከዚህ በላይ ተስፋ አለው ብዬ መናገር እችላለሁ። እሳቱ ቼልሲ በሚለው ከ19 ሺህ በላይ ተከታይ ባለው የፌስቡክ ገጽ ላይ ጨዋታው እንደተጠናቀቀ ስለ ጨዋታው ሀሳባቸውን እንዲያጋሩን ጠይቄ ስነበረ በርካታ ደጋፊዎች ሀሳብ አስተያየታቸውን ሰጥተዋል። እና የአንዳንዶቹን እስኪ እናንብብላችሁ። ሙሐመድ ሙስጠፋ ይህ ሳምንት ብሉ ደይ ብለነዋል። እጥፍ ድርብ ድል ነው። አርሰናል ነጥብ ጥሏል። ነገ ከሁለቱ አንዱ ይወድቃል። ከሊቨርፑልና ከማንቸስተር ሲቲ ማለት ነው። ስለዚህ ወደፊት እንቀርባለን። ለሁሉም እንኳን ደስ አለን ሲል ሀሳቡን አስቀ አስቀምጧል እንዲህ ግዛው ተፈሬ ልክ እንደ ዛሬዋ የሚገርም ትልቅ ለውጥ በሚያምር ጨዋታ ይደገማል። ቼልሲ ወድቆ መነሳት የሚያቅ ክለብ ነው ሲል ሀሳቡን አስፍሯል። ደሳለኝ ፈረደ በጣም ምርጥ ውጤት ነው። እስከ መጨረሻው ቼልሲ ወደፊት ይጓዛል ብዬ አስባለሁ ሲል ሀሳቡን ገልጿል። ዳዊት አየለው ቼልሲ ዓለም ያዘጋጀውን ሁሉ ዋንጫ የወሰደ ብቸኛው የዓለማችን ትልቁ ክለብ ነው ሲል ሀሳቡን አስፍሯል። በርካታ ደጋፊዎች ናቸው አብዛኞቹ። እንኳን ደስ አለን፣ እንኳን ደስ አላችሁ፣ ዋንጫው የኛ ነው የሚል እንትን ይበዛዋል። ሀይሌ ግምዮ አዎ ይሁን ውጤት፣ ፒኤስጂን ደብድበን በአለም መንግስታት ፊት እንደምንችል ያስመሰከርንበትና ዋንጫም ያነሳንበት ነው ሲል የቼልሲን የባለፈውን ድል አውስቷል። ገብረ ሚካኤል ጥጋቤ አዎ ደስ ይላል፣ ለትችል ባንቸኩል ጥሩ ነው። ሆኖም ግን መርሳት የሌለብን ይሄ ወልቭስ የትኛውም ክለብ ያሸንፈዋል ሲል ሀሳቡን ገልጿል። ኦልጅራ ባህሩ የቼልሲ ችግር የብቃት ማነስ ችግር ሳይሆን የመናበብ ችግርና የማሬስካ የአሰላለፍ ችግር ነው። አንዳንድ የቼልሲ ተጫዋቾቹም የስነምግባር ምግባር ችግር ስላለባቸው በየጨዋታው በቀይ ካርድ ከሜዳ ይወጣሉ። እኔ ከ1992 ዓ ምት ጀምሮ የቼልሲ ደጋፊ ነኝ። በት ኢንዚሲር ዘይሀቭ ኖ ፐርማነንት ፐርፎርማንስ ቋሚ የሆነ አያሳዩንም፣ ብቃት ስለዚህ ይህንን ማስተካከል ቼልሲ አለበት ሲል ሀሳቡን ገልጿል። እንግዲህ የእንግሊዝ ፕሪሚየር ሊግ ለኢንተርናሽናል ብሬክ የሚቋረጥ ይሆናል። በቀጣይ ከ15 ቀናት በኋላ ነው የሚመለሰው። እንግዲህ ከሀገራት የዓለም የሀገራት ጨዋታ መልስ ሲመለስ ቼልሲ ከበርንሌ ጋር የሚፋለም ይሆናል። እነዚሁም በቀጣይ ከባርሴሎና በአውሮፓ ሻምፒየንስ ሊግ ይፋለማልና እንግዲህ ቼልሲ በዚህ ውጤት ምን ያስመዘግባል የሚለውን አብረን የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ።